አሰልጣኝ አታክልቲ አመሰግናለሁ። ከ13 ዓመት በኋላ ተመልሰ ወልዋሎን በያስክበት የመጀመሪያ ጨዋታ ጠንካራ የደርቢ ጨዋታ ነበረ። አንድ ለአንድ አጠናቃቸዋል። ጨዋታው አጠቃላይ እንዴት ነበር? ጨዋታው በጣም አሪፍ ነበር። በሁለታችን መቼም ሁለታችን ታች ስላለን ውጤቱ ስለሚያስፈልገን በቻልነውን ነገር ተጫወተን። ጨዋታው ለሁለታችን አሪፍ ነው። ምናልባት ቡድናችሁ ከዚህ በፊትም አሰልጣኝ ጸጋዬ በያዘው የመከላከል በጣም ክፍተቶች አሉበት። ዛሬም ያ ነው የተስተዋለው። ቀድሞ ግብ ገባባችሁ፣ ከዛ አስቆጠራችሁ። በርካታ አጋጣሚዎችን ተጋጣሚያችሁ አግኝቶ ቢጠቀም ኖሮ ሽንፈት የምታስተናግዱበት አጋጣሚዎች ነበሩ። የመከላከሉ ክፍተት አሁንም ቀጥሏል። ይሄ እየታረመ አይደለም። በዚህ ዙሪያ ምን ምትለዋል? አይ አዎ እንዳልከው ክፍተት አለን። ያም በተቻለ መጠን ካሁን ያለው ትሬኒንጋችንን ያም ክፍተታችን የተማርንበት ጨዋታ ስለሆነ ዛሬ እሱን አይተን ቀርፈን የምንመጣበት እድል ይሆናል። አሳይቶናል እንግዲህ ዛሬ ክፍተታችንና በተሻለ መጠን እንዳልከው ያለው ክፍተታችንን አርመን ለተቻለ ጨዋታ እንዘጋጃለን። እስከ አመቱ መጨረሻ ቡድኑ ምትመራው አንተነ እቅድ ምንድን ነው? አዎ ማለት እስከ መጨረሻ እመራዋለሁ። እንግዲህ ያም የተሰጠኝ ኃላፊነት ትንሽ ከበድ ይላል፣ ግን በተቻለ መጠን ቲሙን ለማትረፍ ነው እያልን። ግን ዛሬ ሶስት ነጥብ ያስፈልገን ነበር። ያም አንድ ነጥብ እያመጣን የምናተርፈው ቲም ስላልሆነ፣ በተቻለ መጠን እያንዳንድ ጨዋታ እያሰብን ወደማ ማሸነፍ እንመጣበት ድል ነው የሚሆነው እና ያም ያለውን ቀሪ ጨዋታችን ማሸነፍ እና ማሸነፍ ስለሆነ እሱም ላይ እንሰራለን። አሰልጣኝ ጌታቸው አመሰግናለሁ። በጣም ብልጫ በነበራችሁ ጨዋታ በርካታ የግብ አጋጣሚዎችን በፈጠራችሁበትና ግብ ቀድማችሁ ባስቆጠራችሁበት ጨዋታ አቻ ተለያይታችኋል። አጠቃላይ የዛሬው እንቅስቃሴ፣ ጨዋታው እንዴት ነው? ጨዋታው ዛሬ የነበረንን ጠንካራ ፐርፎርማንስ ውጤት ይዘን እንድንወጣ አላስቻለም። ምክንያቱም ብዙ የጎል እድሎችን ፈጥረናል። ወደ ጎል መቀየር የምንችለውን አጋጣሚዎችንም ሳንጠቀምበት ቀርተናል። የነ ብርሃን የነ ጃፈር ኳሶችን ማግባት ነበረባቸው። አንድ ለባዶ እየመራንም በእንዝህላል፣ በግዴለሽነት ኳሶችን እዛ ዋንሰርድ ስንደርስ በኦፖነንት ቲም ላይ ትንሽ ኳስ የማባከን ስህተቶችን ነበሩ። ስለዚህ በዚህ ጉዳይ እነሱ ያቺ አንድ ኳስ ያገኘዋትን ተጠቅመው አቻ ልንወጣ ችላል። ኮች ምናልባት ግብ ማስቆጠራችሁ ተጨማሪ ግብ እንዳታስቆጥሩ ኮንፊደንሳችሁን ቀንሷል ማለት ይቻላል? አዎ በአንድ ጎል አንድ ለባዶ ብቻ ረኩ። በዛ ረክተዋል እና ያንን ደጋግመን ማግባት ስንችል አጋጣሚዎችንም አግኝተን ነበረ። ስለዚህ እነዚያ ባለመጠቀማችን ይህንን ዋጋ አስከፍሎናል። ስለዚህ የዛሬ ያደረግነውን እንቅስቃሴ የተሻለ ነው፣ ከባለፈው ጨዋታዎቻችን ከሁለት መጀመሪያ ዚህ አዋሳ ከመጣ ነው ጨዋታ ዛሬ የተሻለ ነው። በተቃራኒ ቡድን ላይ የበላይነትን አሳይተናል። ይህንን ግን የበላይነት መያዛችን እንዳለ ሆኖ ግን ውጤቱ ሶስት ነጥብ ይዘን ስንወጣ ደግሞ ጥሩ ሞር ጥሩ ይሆን ነበረና የቡድናችን ኢንተንሲቲ ጥሩ ነበረ። ዞሮ ዞሮ ግን አቻ መውጣታችን ለሁላችንም አይበጅም። ተያይዘን ወደ ነጥባችንን ወደ ላይ መምጣት አልቻለም። ምናልባት ኮች ግን የሚቆጠርባቸው በጥቃቅን ስህተቶች ናቸው። የምትሸነፉትም በትንሽ ስህተት ነው። ምናልባት ይሄ ቀጣይነት ካለው ቅድም እንዳልከው የመውረዱ ነገር እየጨመረ መምጣቷ ይቀራል ብለህ ታስበው? አዎ፣ አሁን ይህንን ይቀረፋል። አሁን ካየው እንደ ጥሩ ኮንሰንትሬሽን ባለማድረግ ኮሚኒኬሽን በመሀላቸው ላይ የአሁኑ የገባው የኮሚኒኬሽን ችግር ነው እና እነሱ በቁጥር በልጠው ተገኝተዋል። እዛ አካባቢ የቆመ ኳስ ላይ የተጠቀሙበትን ካያቸው እነሱ በቁጥር ብዙ ነበሩ። ስለዚህ የኦፍሳይድ ሲስተማቸው አለመነጋገራቸው ይህንን ክፍተት ፈጥረዋል እና ይሄ ደግሞ ይቀረፋል፣ በትሬኒንግ ላይ በሪፒቲሽን ወደ ፐርፌክሽን ይመጣል ብዬ አስባለሁ። አሸናፊ ልትሆኑ የምትችሉባቸውን ኳሶች በመጨረሻዎቹ አጋጣሚዎች ጃፋር እንዲሁም ብርሃኑ አዳሙ አግኝተው መጠቀም አልቻሉም ይሄ ምን ማለት ይቻላል? አሁን ካለው የራሳቸው ጥራት አንጻር ስናየው ነው። አሁን ይሄንን የምንለው እኛ የፊኒሽንግ ስራ ሳንሰራ ቀርተን አይደለም። አሁን ግን በእየሮጡ ፔናልቲ ውስጥ ይገቡና እዛ ፔናልቲ ውስጥ ሲያገኙት ኳሶችን ኮንፊደንስ ያጣሉ። በጥሩ ትኩረት አለመጨረስ ይታያል። ቀና ብሎ በረኛው አሁን ወድቀዋል። የብርሃን እኮ ከመምታቱ በፊት በረኛው ወድቀዋል። ቀና ብሎ ባለማየቱ ያንን ችግሮችን ፈጥረዋል። እና እነዚህ በልምምድ እናስተካክላቸዋለን። ቀጣይ አስተካክለን ታለን